ሁለቱ የፕሪምየር ሊጉ ኃያላን ክለቦች ማንቸስተር ዩናይትድ እና ቼልሲ ያልፈለጓቸውን ተጫዋቾች ሊለዋወጡ ነው። በጉዳዩ ዙሪያ ድርድር ጀምረዋል፣ የሚለውን እናነሳለን። አርሰናልን ለመቀላቀል ካለው የበዛ ፍላጎት እየተነሳ ያልተለመደ ነገር ያደረገው የፊት መስመር ተጫዋች በዓለም ሚዲያ መነጋገሪያ ሆኗል። በዝርዝር ጉዳዩን ለማነሳት ጥረት እናደርጋለን። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ከተከበራችሁና ከተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን ጋራ ቆይታ እናደርጋለን። ሰላም ጤና ይስጥልን ይችላለን ይህንን የዩትዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑና አዳዲስ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ወደ መረጃዎቻችን ስናልፍ የምናስቀድመው አርሰናልን ይሆናል። አርሰናል በክረምት የተጫዋቾች የዝውውር መስኮት ራሳቸውን በሚገባ ለማጠናከር እየለፉ ከሚገኙ ክለቦች መካከል አንደኛው ነው። እስካሁን ድረስ የሁለት ተጫዋቾች ዝውውር ሊሰምርለት ጫፍ እንደደረሰ መረጃዎች ያመለክታሉ። አንደኛው የሪያል ሶሴዳዶ የመሀል ሜዳ ተጫዋች ማርቲን ዙቢመንዲ ሲሆን፣ ሌላኛው ደግሞ የዋናው ግብ ጠባቂ ዴቪድ ራያ ተፎካ ሁለተኛ ግብ ጠባቂ ይሆናል ተብሎ የሚጠበቀው ከፓሪዛባላጋ ነው። እነዚህ ሁለት ተጫዋቾች አርሰናልን ለመቀላቀል የሚያስፈልጋቸውን አጠቃላይ የዝውውር ሂደት በማጠናቀቅ ላይ ይገኛሉ። ምናልባትም ከፓሪዛባላጋ በዚህ ሳምንት መጨረሻ ወደ ለንደን ይጓዝ እና መሟላት ያለባቸውን ነገሮች አሟልቶ በይፋ የአርሰናል ተጫዋች መሆኑን ያረጋግጣል ተብሎ ነው የሚጠበቀው። ሁላችንም እንደምናስታውሰው በዚህ ክረምት አርሰናል ትኩረት ሰጥቶ ከሚሰራባቸው ወይም ሊያዘዋውራቸው ከሚያስባቸው ተጫዋቾች መካከል የግብ ጠባቂው የዴቪድ ራያ ምትክ፣ የመሀል ሜዳ ተጫዋች እንደ ማርቲን ዙቤሜንዲ ያለ እንደዚሁም ደግሞ የአርሰናልን ጎል ማስቆጠር ኃላፊነት የሚወስድ የፊት መስመር ተጫዋችን ወደ ቡድኑ ለማቀላቀል፣ ሌሎች ቦታዎችም ላይ ራሱን ለማጠናከር ጠንካራ ስራ ይሰራል ተብሎ እየተጠበቀ ይገኛል። በአብዛኞቹ ላይ ድርድር ላይ ነው። የሁለቱ ዝውውር ግን ወደ ማለቁ ተጠግቷል። የኬፓሪዛ ባላጋን ጉዳይ በተመለከተ ዛሬ ከሰዓት በኋላ የወጣው መረጃ የሚያመለክተው አርሰናል ለቼልሲ አምስት ሚሊዮን ፓውንድ ይከፍላል። ምክንያቱም በቼልሲና በኬፓሪዛ ባላጋ መካከል ባለው የውል ስምምነት ኬፓሪዛ ባላጋ ለመልቀቅ ቼልሲ የጠየቀው ወይም ውሉ ላይ ያስቀመጠው አምስት ሚሊዮን ፓውንድ የውል ማፍረሻ ብቻ ነው። ግብ ጠባቂው ጎበዝ ነው። ምናልባት ከዚህ በፊት ይነሱበት የነበሩት በአሰልጣኝ ማውሪዚዮ ሳሪ ዘመን ተቀ ኑሮ ለመውጣት ፈቃደኛ አልሆነም የሚለው ትችት ካልሆነ በስተቀረ በግብ ጠባቂነት ኳሊቲው ብዙ ህጸጽ የሚወጣበት ግብ ጠባቂ ነው ተብሎ አይገለጽም። ስለዚህ ዴቪድ ራያ በጣም በጣም በጣም አሪፍ ግብ ጠባቂ ነው። እዚህ ላይ እንደገና ሌላኛውን ጥሩ ግብ ጠባቂ ከፓሪስ አባላ ጋን ሲያገኝ አርሰናል በግብ ጠባቂ በኩል ምንም ስጋት አይኖርበትም ማለት ነው። ይህንን ለማስተካከል የሚያስፈልገውን ነገር ነው እንግዲህ ለመጪው ሳምንት ድረስ የገፋ ከሆነ ምናልባት ከቆየ እስከሚቀጥለው ሳምንት ካልሆነ ግን በዚህ ሳምንት ተጫዋቹ ወደ ለንደን በሮ ከአርሰናል ባለስልጣናት ጋራ ተነጋግሮ የህክምና ምርመራውን በማድረግ በይፋ አርሰናልን ይቀላቀላል ተብሎ ይጠበቃል። ይህ ተጫዋች እንግዲህ በ2024 25 የውድድር ዓመት ለበርንመዝ በውሰት ተሰጥቶ ከበርንመዝ ጋር በጣም ጥሩ ጊዜን አሳልፎ እንደነበረ እናስታውሳለን። በቼልሲና በተጫዋቹ መካከል ወይም በቼልሲና በግብ ጠባቂው መካከል ባለው ስምምነት መሰረት ግብ ጠባቂው ቼልሲን ለቆ መውጣት ከፈለገ አምስት ሚሊዮን ፓውንድ ብቻ የሚከፍል ክለብ ሊወስደው ይችላል። ነገር ግን ደግሞ በቼልሲ ንብረትነት የሚቆይ ከሆነ ደግሞ ከቼልሲ ተጨማሪ ደሞዝ ላለመጠየቅ ተስማምተው ነበረ። ይሄ ስምምነት ነው አርሰናልን የጠቀመው አምስት ሚሊዮን ፓውንድ ብቻ ከፍሎ ግብ ጠባቂውን ወደ ኤሚሬትስ ስቴዲየም ለመውሰድ እድሉ የተመቻቸለት። ሁለተኛው ከአርሰናል ጋር ተያይዞ ዛሬ ከሰዓት የሰማነው መረጃ፣ የመስመር ተጫዋች የሚፈልገው አርሰናል በጣም ብዙ አማራጮችን እያሰበ ይገኛል። ከነዚህ አማራጮቹ መካከል አንደኛው ኒኮ ዊሊያምስ ነበረ። ኒኮ ዊሊያምስ የአርሰናል ተጫዋች የመሆን እድሉ ሰፊ ነው ሲባል ከቆየ በኋላ ተጫዋቹ የባርሴሎና ተጫዋች ወደ መሆን ተቃርበዋል። በዚህ ሂደት ላይ በነገራችን ላይ ኒኮ ዊሊያምስ ለላሚን ያማል ሁሉ የባርሴሎናን ሰዎች እንዲያነጋግርለት አማላጅነት ልኮ ነበር ተብሏል። ላሚን ያማል የባርሴሎና ባለስልጣናትን አነጋግሩ ይህ ልጅ በብሔራዊ ቡድን ብቻ ሳይሆን በክለብ ደረጃም የቡድን ጓደኛ እንዲሆን እርዱኝ ብሎ ጠይቆ እነ ዴኮ የላማል የላሚን ያማልን ጥያቄ በመቀበልም ጭምር ተጫዋቹ ወደ ኑ ካምፕ እንዲያቀና ሁኔታዎች ሰዎች አሽተዋል። ደሞዙ ለባርሴሎና ያን ያህል ጫና እንዳይሆንም ተደርጓል ነው የተባለው። ስለዚህ ኒኮ ዊሊያምስን ይፈልግ የነበረው አርሰናል የሚፈልገውን ተጫዋች ካጣ በኋላ ወደ ሌሎች አማራጭ ተጫዋቾች ፊቱን አዙሯል። አንዳንድ ጊዜ ማዱኬ ይባላል፣ ሌላ ጊዜ ደግሞ የሮድሪጎ ስም ከአርሰናል ጋር ተያይዞ ይነሳል። ሪያል ማድሪድ በዓለም የክለቦች ዋንጫ ባደረገው የበቀደሙ ጨዋታ ላይ ሮድሪጎን ተቀያሪ ወንበር ላይ ዣቪ አሎንሶ ካስቀመጠው በኋላ የሮድሪጎ ከሪያል ማድሪድ ለቆ መውጣትና ወደ ፕሪሚየር ሊግ የማቅናት ፍላጎት ጨምረዋል ተብሏል። ይህንን ያስተዋለው አርሰናል ቀረብ ብሎ በጉዳዩ ዙሪያ መረጃ እየሰበሰበ ሮድሪጎን የእኔ ተጫዋች ማድረግ የሚችልበት መንገድ ካለ ብሎ ከሪያል ማድሪድ ጋር መነጋገር ስለመጀመሩ ዛሬ ከሰዓት በኋላ ተሰምቷል። በነገራችን ላይ በዚሁ መረጃ ላይ የተካተተው አንዱ ነገር የሪያል ማድሪድ ሰዎች ሮድሪጎን ለመሸጥ ፍላጎት እንዳላቸውም ጭምር ነው። ሮድሪጎን ግን መግዛት የሚፈልግ ማንኛውም ክለብ ለዚህ ተጫዋች አገልግሎት ዘጠና ሚሊየን ዩሮ ሊከፍለን ይገባል ባይናቸው፣ የሪያል ማድሪድ ባለስልጣናት አሁን ነው ጥያቄውን የምናነሳው። በእርግጥ ሮድሪጎን የራሱ ለማድረግ አርሰናል በሪያል ማድሪድ የተጠየቀውን ዘጠና ሚሊየን ዩሮ ለመክፈል ይፈ እፈቅዳለሁ ተጫዋቹ በአርሰናል የሚፈለገውን ያህል እሱም አርሰናልን ለመቀላቀል ከተስማማ የተጫዋቹ የሳምንታዊ ደሞዝ ጥያቄስ የአርሰናልን የደሞዝ ወጪ አያነረውም ወይ? እነ ማርቲኔሊን ለመሸጥ የፈለገው የደሞዝ ወጪውን ለመቀነስ ነው ሲባል የነበረው፣ አርሰናል ሮድሪጎን በማስፈረም የደሞዝ ወጪውን አያበዛውም ወይ የሚሉ እና ተከታትለው የሚመጡ ጥያቄዎች አሉ። በእርግጥ የሮድሪጎ ፈላጊ አርሰናል ብቻ አይደለም። ከአርሰናል በተጨማሪ ሌላኛው የፕሪሚየር ሊግ ሀያን ክለብ ማንቸስተር ሲቲም የሮድሪጎን ሲቹዌሽን በቅርበት እየተከታተለ ስለመሆኑ መረጃዎች ወጥተዋል። ሮድሪጎ ወደ ፕሪምየር ሊግ ሊያቀና የሚችልበት እድል ግን ሰፊ ነው። ተጫዋቹ በነገራችን ላይ ገና እድሜው ሀያ አራት መሆኑ በእነዚህ ፈላጊ ክለቦቹ ከተወደዱት ነገሮች መካከል አንደኛው ነው። በ ሀያ አራት ዓመት ላይ የሚገኝን ተጫዋች አስፈርሞ የተወሰኑ ጊዜያቶችን ከተጠቀሙ በኋላ ተጫዋቹን በማዘዋወር ዛሬ ወይም በዚህ ክረምት የተጫዋቾች የዝውውር መስኮት ወቅት የሚወጣን ወጪ ለመመለስ እድሉ ይኖራል ነው እንግዲህ በብዙዎቹ እየታመነ የሚገኘው። ስለዚህ ለአርሰናል አንድ ጥሩ ነገር የሪያል ማድሪድ ፍላጎት ተጫዋቹን ለመሸጥ ያለ መሆኑ ነው። ሪያል ማድሪድን የምትሸጥ ከሆነ ብሎ ከመጠየቅ ከሪያል ማድሪድ ጋር በሽያጩ ዙሪያ ወደ መነጋገር ከተቀየረ አርሰናል የመስመር ተጫዋች የማግኘት ፍላጎቱን እውን ለማድረግ እድሉን ያሰፋለታል ይጠቀምበታል፣ ወይ የት ድረስ ይገፋበታል የሚለውን ደግሞ በመቆየት የምናየው ይሆናል። እስከ 2027 ድረስ ሮድሪጎ ከሪያል ማድሪድ ጋራ የሚያቆይ ኮንትራት አለው። እሱም ከሪያል ማድሪድ መውጣት ይፈልጋል። ዣቪ አሎንሶም ሪያል ማድሪዶች ከወሰኑና ሮድሪጎን ለመሸጥ ከተስማሙ የተጫዋቹ መሰናበት ብዙ አስጨንቀውም ነው። መጀመሪያ ግን የሪያል ማድሪድ ባለስልጣናት ለዣቪ አሎንሶ ጥያቄ አቅርበው ሮድሪጎ ራይ ያለ ፍላጎት ሮድሪጎ ያንተ ቅድ አካል ነው ወይ ብለው በጠየቁት ጊዜ አዎ የሚል መልስ ሰጥቶ ነበረ። ነገር ግን ሮድሪጎ እየተሰጠው ባለው አነስተኛ የመጫወት እድል ተሰላችቷል፣ በሪያል ማድሪድ የመቆየት ፍላጎቱን አጥቷል። ይሄንን ነውና አርሰናል ሊጠቀሙበት ደፋቀና እያሉ የሚገኙት። ከሰዓት በኋላ ከተሰሙት የአርሰናል የዝውውር ጉዳይ ወሬዎች መካከል አንደኛው ይሄ የሮድሪጎ ነገር ነው። ሌላኛው አርሰናልን የሚመለከተው ጉዳይ፣ ምናልባት በጣም አነጋጋሪ የሆነው እንግዲህ አርሰናል የፊት መስመር ተጫዋቾች እየፈለገ ነው ያለው። በነገራችን ላይ ዛሬ ከሰዓት በኋላ አርሰናል ሙሉ በሙሉ የቤንጃሚን ሼሽ ኮን ዝውውር ጉዳይ ሊያቋርጥ፣ ሊተወው እየወሰነ ነው የሚሉ መረጃዎች ወጥተዋል። ይሄ ምን ያህል እውነት ነው፣ ይሄ ምን ያህል በእርግጥም በአርሰናል የሚወሰን ውሳኔ ነው የሚለውን በመጪዎቹ ቀናት ይበልጥ የምናረጋግጥ ይመስለኛል። አርሰናል አይኑን ካሳረፈባቸው በዚህ ክረምት ላገኛቸው ይገባሉ ከሚላቸው የፊት መስመር ተጫዋቾች መካከል አንደኛው የስፖርቲንግ ሊዝበኑ ቪክቶር ጋዮ ኮሬሽ አንደኛው ነው። ይሄ ግን አርሰናልን የመቀላቀል ፍላጎቱ እጅግ እጅግ እጅግ በጣም ከፍተኛ ነው። ዛሬ ከሰዓት በኋላ ከጋዮ ኮሬሽ ጋር ተያይዞ የፖርቹጋል ሚዲያዎች፣ የእንግሊዝ ሚዲያዎች፣ ሌሎች የአውሮፓ ትልልቅ የሚባሉና ተነባቢ ናቸው የሚባሉት ሚዲያዎች ያወጡት መረጃ ያልተጠበቀም፣ የሚያስገርምም፣ ወዴት ነገሩን ያመራው ይሆን የሚል ጥያቄን የሚያስነሳም ሆኖ አግኝተነዋል። እንግዲህ ቪክቶር ጋዮ ኮሬሽ በስፖርቲንግ ሊዝበን ሰዎች በተለይም በፕሬዚዳንቱ ተከድቻ አለሁ ብሎ ነው የሚያምነው። ከፕሬዚዳንቱ ጋር የእሱ ወኪል ከዚህ በፊት ባደረጉት ስምምነት መሰረት 50 ሚሊየን ዩሮና ተጨማሪ የጥቅማጥቅም ክፍያዎችን ይዞ የሚመጣ ክለብ ካለ ዝውውሩን እንፈቅድልሃለን ብለውኝ ነበር። አሁን አርሰናል ይዘው የመጡት የዝውውር ሂሳብ ከዚህ በፊት ከነሱ ጋራ ማለትም ከስፖርቲንግ ሊዝበን ባለስልጣናት ጋራ በተለይም ከፕሬዚዳንቱ ጋራ ተደርሶ ከነበረው ስምምነት አንጻር በጣም በቂ ነው ብሎ ያምናል። ነገር ግን የስፖርቲንግ ሊዝበን ፕሬዚዳንት እኔ ለማንም እንዲህ ያለ ቃል አልገባውም፣ የውል ማፍረሻ ሂሳብ አልጠይቅም ብዬ ቃል ገብቼላቸዋለሁ። ከዛ ውጭ ያለው ግን ከገዢ ወይም ከፈላጊ ክለብ ጋር በድርድር የሚመራ እንጂ ይህንን ያህል አልጠይቅም፣ ከዚህ በታች ነው መጠይቀው ብዬ ቃል የገባሁት ነገር የለም አሉ። ያኔ ነው እንግዲህ እነ ቪክቶር ጋዮ ኮሬሽ ቁጣቸው የጀመረው። የተቃውሞ እንቅስቃሴ ማድረግ የጀመሩ ተከድተናል በሚል ስሜት ውስጥ በጣም ብዙ ነገሮችን አንጸባረቁ። ይሄ ነገር ግን በስፖርቲንግ ሊዝበን ሰዎች በኩል ምንም አይነት የአቋም ለውጥን ሳያመጣ ቆይቷል። ምናልባት በመሀል ያደረጉት ብቸኛ የሚባለው ጥረት እስኪ ናና በመካከላችን ያለውን ክፍተት እናጥብብ፣ ልዩነቶቻችን ላይ እንነጋገር፣ ከዛም በኋላ አየሩን እናጥራው አሉ። የስፖርቲንግ ሊዝበን ፕሬዚደንት ለቪክቶር ጋይ ኦኮሬሽ ጥያቄ አቀረቡ። የውይይት የንግግር እናም የመመካከር ይህንን ጥያቄ ከአንድ አንድ ነው ቪክቶር ጋዮ ኮሬሽ ውድቅ ያደረገው እንዲህ ያለውን የመመካከር ጥሪ አልቀበለውም አለ። አርሰናል በሲቹዌሽኑ ተስፋ ቆረጠና አብዛኛውን ትኩረቱን ቤንጃሚን ሼሽኮን ወደ ማስፈረም ላይ ትኩረት አደረገ። ያኔ ነው ቪክቶር ጋዮ ኮሬሽ ቁጣው የበለጠ እያየለ የመጣው በሚቀጥለው የውድድር ዓመት የአርሰናል ተጫዋች መሆን እፈልጋለሁ ብሎ በአደባባይ ተናገረ። እኔ ማረፊያ ሰሜን ለንደን መሆን አለበት። ለአርሰናል በፕሪሚየር ሊግ በቻምፒዮንስ ሊግ እና በሌሎች ውድድሮች የመጫወት ፍላጎቴን ማሰናከል የለባችሁም ብሎ በአደባባይ መናገር ጀመረ። ቪክቶር ጋዮ ኮሬሽ አሁንም ከስፖርቲንግ ሊዝበን ፕሬዚዳንትም ሆነ ሌሎች ባለስልጣናት የተለየ የአቋም ለውጥ የተደረገ ነገር የለም። እስኪ ለማንኛውም አርሰናል ይምጣና እንደራደር የሚል መለሳለስም አላሳዩም። እና ዛሬ ከሰዓት በኋላ የተነገረን ነገር የመጣው ከነዚህ ሁሉ ጥረቶች ከነዚህ ሁሉ ቁጣዎች ወይም ቅሬታውን በአደባባይ መግለጽ በኋላ ነው። በነገራችን ላይ የስፖርቲንግ ሊዝበን የቡድን አባላት በሚቀጥለው ሳምንት ለአዲሱ የውድድር ዓመት ልምምድ መስራት ይጀምራሉ ተብሎ ነው የሚጠበቀው። ተጫዋቾቹ ሪፖርት ማድረግ አለባቸው። ለአዲሱ የውድድር ዓመት የፕሪሲዝን ዝግጅት ዝግጁ ነን ብለው ወደ ከተማዋ መጓዝ አለባቸው። ይህንን መረጃ መረጃ ይዘን ቀጥሎ ጋዮ ኮሬሻ አደረገ የሚባለውን ነገር እናንሳ። ስልክ አነሳ፣ ደወለ። በቀጥታ ለፕሬዚዳንቱ ነው የደወለው። ለፕሬዚዳንቱ ደውሎ እኔ በምንም ተአምር በምንም ተአምር በሚቀጥለው ሳምንት ለልምምድ ብዬ ወደ እናንተ አልመጣም። በምንም ተአምር በአዲሱ የውድድር ዓመት በ2025 26 ለስፖርቲንግ ሊዝበን አንድም ጨዋታ አላደርግም እኔ በይፋ ወደ አርሰናል ማድረግ የምፈልገውን ጉዞ ህልሜን፣ የምታጨናግፉብኝ ከሆነ ደግሜ የናንተን ማሊያ አልለብስም፣ ደግሜ የእናንተም ተብዬ አልጠራም፣ እናም አልመጣም የሚል መልእክት፣ በቀጥታ ለፕሬዚዳንቱ ደውሎ ተናገረ። ይሄንን መረጃ ነው እንግዲህ የፖርቹጋል ሚዲያዎች ያወጡት። ይሄንን መረጃ ነው የእንግሊዝ ፕሪሚየር ሊግ ላይ ትኩረት ሰጥተው የሚሰሩ የሀገሪቱ ጋዜጦችም ጭምር እየተቀባበሉት የሚገኙት። በይፋ ነው የነገራቸው፣ በሚቀጥለው ሳምንት እንዳትጠብቁኝ፣ ከዚህም በኋላ ለእናንተ አልጫወትም፣ የመጨረሻውን ጨዋታዬን ለስፖርቲንግ ሊዝበን እንዳደረግኩኝ ይቆጠር አለ። ከዛ በኋላ እንግዲህ የፖርቹጋል አንድ ሚዲያ የተጫዋቹን የአርሰናልን ማሊያ ለብ በሚቀጥለው የውድድር ዓመት የመታየት ፍላጎት፣ የመታየት ተስፋ፣ የመታየት ጉጉት የሚዘረዝር አንድ ትንተና ያለበት መረጃን ይዞ ወጣ። ይህንን የፖርቹጋሉን ሚዲያ ዘገባ፣ የእሱን ተስፋ፣ የእሱን ጉጉት፣ የአርሰናል ተጫዋች ለመሆን ያለውን ህልም የሚጠቃቅሰውንና የሚዘረዝረውን መረጃ ላይክ አደረገ። ሀሳቤ የገባው ሚዲያ ይሄ ነው አለ። ይሄ ነው የኔ ትክክለኛው ፍላጎት፣ ይሄ ነው እንዲሆን የምፈልገው። ይሄንን ለማጨናገፍ የሚደረግ ማንኛውም ጥረት በጣም በጣም በጣም ያሳዝነኛል ማንም ደግሞ አይመልሰኝም የሚል አቋም ላይ ይገኛል። በእርግጥ ተጫዋቹ የሚያደርገው ነገር በእሱና በስፖርቲንግ ሊዝበን መካከል የሚኖረውን ግንኙነት ሊያሻክረው ይችላል ግን ደግሞ ለአርሰናል ተስፋን የሚፈነጥቅ ነው። ምክንያቱም አርሰናል እጅጉን ተሰላጅተዋል የሚባለው በቤንጃሚን ሼሽኮ ነው። አርሰናል ሰባ ሚሊዮን ፓውንዱን ለአርቢ ላይፕሲች ልክፈላል። አርቢ ላይፕሲች ሰባ ሚሊዮን ፓውንድ ካገኘ ቤንጃሚን ሼሽኮን ለአርሰናል አሳልፎ ለመስጠት ምንም ችግር

ስለዚህ በሻጭ ክለብ አርቤ ላይፕሲች እና ተጫዋቹን መግዛት በሚፈልገው አርሰናል መካከል በዝውውር ሂሳቡ ዙሪያ ስምምነት ላይ ተደረሰ ከተባለ በኋላ ከተጫዋቹ ጋር የሚደረገው ድርድር ላይ ግን ቤንጃሚን ሼሽኮ መለሳለስ አላሳይም ያላቸውን ጥያቄዎች አቀረበ። አንደኛው የደሞዙ መጠን ነው። አርሰናል ከጠበቀው በላይ ነው። ቤንጃሚን ሼሽኮ በየሳምንቱ ሊከፈለኝ ይገባል ብሎ እያቀረበ ያለው አይሄማ በዝቷል። ቀነስ ቢባልም ቤንጃሚን በጎመልስ በጎ መልስ ሊመልስ አልቻለም። ሁለተኛው በውል ማፍረሻው ላይ እንዲካተቱለት የሚፈልጋቸው ሀሳቦችም አርሰናልን ደስተኛ አላደረጉትም። ስለዚህ ነው ዛሬ ከሰዓት በኋላ የቤንጃሚን ሼሽኮን የማዘዋወር ጥረት አርሰናል ሙሉ በሙሉ ሊተወው እያቀደ ነው፣ አዲስ ሀሳብ አዲስ ተጫዋች ላይ የበለጠ መልፋትን እየመረጠ ነው ሲባል ሰማ ነው። ይሄ በሚሆንበት በዚህ ሰዓት ላይ ቪክቶር ጋዮ ኮረሽ ደግሞ የአርሰናል ተጫዋች ለመሆን ይህንን ያህል ፑሽ ካደረገ ባንዱ ሲገፋ ባንዱ እየተሳበ አርሰናል አሁንም በጥረት ውስጥ አለ። የትኛውን ያሳካል? የትኛውን እውን ያደርጋል? በስፖርቲንግ ሊዝበንና በቪክቶር ጋዮኮሬሽ መካከል የተፈጠረው ውጥረትስ መጨረሻው በምን ይደመደም ይሆን የሚለው ግን የብዙዎቻችንን ትኩረት ስቧል። በነገራችን ላይ አርሰናል ከነዚህ አሁን ከምናነሳቸው ተጫዋቾች ዝውውር ውጭ ሌሎች ተጫዋቾችንም የራሱ ለማድረግ ከፍተኛ ጥረት እያደረገ ይገኛል። ማዱኬ ላይ እየሰራ ነው። ጉሄ የሚባለው ተጫዋች ላይ እየሰራ ነው። ከክሪስታል ፓላስ እና ሌሎችም ተጫዋቾችን የራሱ ለማድረግ በአርሰናል በኩል የሚደረጉት ጥረቶች ተጠናክረው ቀጥለዋል። በአንዳንዱ የስኬት ፍንጭ አለ፣ በአንዳንዱ ደግሞ ገና ብዙ እንደሚቀረው ለማየት ይቻላል። ወደ ማንቸስተር ዩናይትድ ጉዳይ እንሂድ። ማንቸስተር ዩናይትድን በተመለከተ ከሰዓት በኋላ ከወጡት መረጃዎች መካከል አንደኛው ዩናይትድ እና ቼልሲ ተጫዋች ሊለዋወጡ ነው የሚለውን መረጃ እናገኛለን። እንግዲህ በማንቸስተር ዩናይትድ ከማይፈለጉ ወይም እንደማይፈለጉ ከተነገራቸው ተጫዋቾች መካከል ሰሞኑንም በልክ ባልሆነ ምክንያት ትኩረት ከሳቡ የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው አሌሃንድሮ ጋርናቾ ነው። አሌሃንድሮ ጋርናቾ በአሰልጣኝ ሩበን አሞሪም 2025/26 ቡድን ውስጥ ቦታ ይኖረዋል፣ እድል ይሰጠዋል ተብሎ አይጠበቅም አይታመንም። ስለዚህ አሌሃንድሮ ጋርናቸውን ከክለቡ ለማሰናበት ማንቸስተር ዩናይትድ የሚያገኛቸውን አማራጮች በሙሉ ለመጠቀም ዝግጁ ነው። በሌላ በኩል በቼልሲ ቤት ደግሞ ክሪስቶፈር ንኩንኩ የቼልሲ ተጫዋች ሆኖ ይቀጥላል ተብሎ አይጠበቅም። ስለዚህ ይህንን ንኩንኩን ማሰናበት የሚፈልገው ቼልሲ፣ እንደዚሁም ደግሞ ከአሌሃንድሮ ጋርናቾ ጋር መለያየት የሚያስበው ማንቸስተር ዩናይትድ እነዚህን ተጫዋቾች የመለዋወጥ እቅድ ይዘው መደራደር ጀምረዋል ነው የሚለው መረጃው። ይሄ ማለት ክሪስቶፈር ንኩኩ ወደ ማንቸስተር ዩናይትድ ማ እንደዚሁ እንደሞ አሌሃንድሮ ጋርናቾ ወደ ቼልሲ ሊያቀኑ የሚችሉበት ሁኔታ እየተመቻቸ ነው። ይሄ ሂደት ማንን ውጤታማ፣ ማንን ትርፋማ፣ ማንን ተጠቃሚ ያደርጋል የሚለው ሊያነጋግር ይችላል ግን እውነት ነው እንግዲህ አሌሃንድሮ ጋርናቾን በተመለከተ የሰሞኑ አነጋጋሪ ጉዳይ እንግዳ አይደለም። የተለመዱ ልክ ያልሆኑ ተግባሮችን በማድረግ የሚታወቅ ተጫዋች ነው። ለምሳሌ የሚያዚያ ሁለት ሺህ ሀያ አራት ላይ አሌሃንድሮ ጋርናቾ ራሱ በይፋ አደባባይ ወጥቶ ይቅርታ የጠየቀበት የቴንሃግን ቡድን የተቸን አንድን ዘገባ ላይክ ያደረገበት ያሁን በሶሻል ሚዲያ ፖስት ላይ ነው ይህንን ነገር የደገፈው ሰውየው እና ሰውየው ወደ ሜዳ ይዘውት የገቡትን የጨዋታ ሀሳብ የሚተቸውን የሚያብጠለጥለውን ዘገባ በሳቸው ስር እየተጫወተ የቡድኑ አባል ሆኑ ያንን ዘገባ አሊሃንድሮ ጋር ናቸው ላይክ አደረገ። ያን የማንቸስተር ዩናይትድ ከበርን መዝጋራ ተጫውቶ ሁለት ለሁለት በሆናቸው ውጤት ጨዋታውን አጠናቆ ነበረ። እናም ሰውየው ተቆጡ። እሱም ጥፋቴ ገብቶኛልና ይቅርታ ይደረግልኝ አለ። ይህንን እንግዲህ ያደረገው አሌሃንድሮ ጋር ናቸው። ከዛ በኋላ ደግሞ ከማርከስ ራሽፎርድ ጋር በጋራ የተቀጡበት የማንቸስተር ሲቲና የማንቸስተር ዩናይትድ የማንቸስተር ደርቢ ጨዋታ መጣ። ማንቸስተር ዩናይትድ ሁለት ለአንድ ያሸነፈበት ጨዋታ ላይ አሌሃንድሮ ጋር ናቸው እና ማርከስ ራሽፎርድ ሶስት አካባቢ ምክንያቶች ተጠቅሰውባቸው የቡድኑ አካል እንዳይሆኑ ተደረገ። እነዚህ ሁለቱ ተጫዋቾች የተቀጡባቸው ምክንያቶች የመጀመሪያው በልምምድ ወቅት የሚያሳዩት ፐርፎርማንስ በጣም ደካማ ነው የሚል ፣ ሁለተኛው የጌም ፐርፎርማንሳችሁም ልኩን የጠበቀ አይደለም ወይም ከሚጠበቀው በታች ነው የተባሉ ሲሆን፣ ሶስተኛው ምክንያት ደግሞ ከቡድን ጓደኞቻችሁ ጋር ያላችሁን መስተጋብር አልወደድኩትም ብሎ ነው በይፋሩ በና ሞሪም የነገራቸው እና ከዛ ታላቅ ጨዋታ ውጪ እንዲሆኑ የተደረገው ከአራት ቀናት በኋላ አሌሃንድሮ ጋር ናቾ ሲመለስ ማርከስ ራሽፎርድ ግን ከዛ በኋላ የማንቸስተር ዩናይትድን ማሊያ ለብሶ ለመግባት ረጅም ቀናትን ለመጠበቅ ተገዶ ነበረ ስለዚህ እንደነዚህ ያሉ ውጣ ውረድ የበዛባቸው የማንቸስተር ዩናይትድ ና የአሌሃንድሮ ጋር ናቾ ግንኙነት ከዚህ በላይ የሚቀጥል ይሆናል ተብሎ አይጠበቅም። ምክንያቱም እንዲህ ያሉት ክስተቶች ያጋጠሙት እጅግ በጣም በተደጋጋሚ ስለሆነ፣ ለዚህ ነው ማንቸስተር ዩናይትድ እና ቼልሲ ንኩንኩንና ጋርናቾን ለመለዋወጥ የሚስማሙ ከሆነ ማን ይበልጥ ያተርፋል፣ ማን ይበልጥ ይጠቀማል የሚል ጥያቄን የሚያስነሳው። በእርግጥ ማንቸስተር ዩናይትድ ጥርም ላይ ቢሆን ንኩንኩን ይፈልገው እንደነበረ መረጃዎች ሲወጡ ወዲያው በፍጥነት መጥቶ አስተባብሏል። አሁን ግን በንኩንኩ ላይ ይፋዊ ፍላጎትን አሳ አሳድረዋል አሌሃንድሮ ጋርናቾን ወደ ስታንፎርድ ብሪጅ በመሸኘት ክሪስቶፈር ንኩንኩን ወደ ኦልድ ትራፎርድ የመውሰድ ፍላጎት ማንቸስተር ዩናይትድ ቤት አለ ነው። አሁን ጥያቄው ሁለቱ ክለቦች ተጫዋች ለተጫዋች እንለዋወጥ ወይስ ሁለቱን ተጫዋቾች በተመለከተ እየራሳቸውን የቻለ ድርድር እናድርግ የሚለው አማራጭ ላይ ግን መስራት ይኖርባቸዋል። ያ ማለት አሊያንድሮ ጋርናቾን የሚፈልገው ቼልሲ ከማንቸስተር ዩናይትድ ጋር በተጫዋቹ ዝውውር ዙሪያ ያወራል። ክሪስቶፈር ንኩንኩን የሚፈልግ ከሆነ ማንቸስተር ዩናይትድ ከቼልሲ ጋር ተጫዋቹን ማዘዋወር በሚቻልበት ጉዳይ ላይ ቁጭ ብሎ ይነጋገራል ማለት ነው። ይሄ የሁለቱም ምርጫ ይሆናል ተብሎ ይጠበቃል። በነገራችን ላይ ማንቸስተር ዩናይትድ ክሪስቶፈር ንኩንኩን ተሳክቶለት ከቼልሲ የሚያዘዋውር ከሆነ እስከ 43.2 ሚሊዮን ፓውንድ ለሚከፍል ክለብ ራስመስ ሆይሉንን አሳልፎ ሊሰጥም ዝግጁ ነው ተብሏል። ይሄ ከሰዓት ከሰማናቸው መረጃዎች መካከል የሚጠቀስ ነው። ሌላኛው ጄደን ሳንቾ ነው። የጄደን ሳንቾ ከአንድ የአውሮፓ ክለብ ጋራ በደሞዝ ዙሪያ አውርቶ ተስማምቷል። ለማንቸስተር ዩናይትድ የሚከፈለውም የዝውውር ሂሳብ ታውቋል የሚል መረጃ ወጥቷል። እንግዲህ ጄደን ሳንቾ በ18 ሚሊየን ዩሮ በዚህ ሂሳብ ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ይስማማ ላይስማማም ጥያቄ የሚያስነሳ ጉዳይ ይመስለኛል። ነገር ግን ጄደን ሳንቾ ማንቸስተር ዩናይትድን ለቆ በደሞዝ ዙሪያ ተስማምቷል የተባለው ከቱርኩ ክለብ ከፌነር ባቼ ጋር ነው። ይህንን ክለብ የሚያስለጥሉት አሰልጣኝ ሆዜ ሞሪኒዮ ጄደን ሳንቾ ጋራ አብረው መስራት ፈልገዋል። ለተጫዋቹ በአመት 8.5 ሚሊዮን ፓውንድ ደሞዝ ለመክፈል ፌነር ባቼ ዝግጁ መሆኑን ሲሰማ አሌሃንድሮ ጋርናቾ ይሁን ብሏል ብለዋል ። ከዚህ በፊት ከማንቸስተር ዩናይትድ ወጥተው ወደ ፌነርባሽ ያቀኑ ሁለት ተጫዋቾችን እናስታውሳለን። ሶፊያን አምራባት እንደዚሁም ደግሞ ብራዚላዊው ፍሬድ ወደዚህ ክለብ ያቀኑ ተጫዋቾች ናቸው። ሌሎች ተጫዋቾች እንደነዱ ነዱሳንታዴጅ ኤዲን ዣኮ አይነት ተጫዋቾችም ለፌነርባች ሲጫወቱ እናስታውሳለን። ማንቸስተር ዩናይትድን የተመለከተው ሌላኛው ዘገባ ክርስቲያኖ ሮናልዶንና ካዚሜሮን በአንድ ቡድን ሊያጫውት ነው ተብሏል። አልናስር በማንቸስተር ዩናይትድ እጅግ ከፍተኛ ደሞዝ ይወስዳሉ ከሚባሉ ተጫዋቾች መካከል ካዜሜሮ ግንባር ቀደሙ ነው። 350 ሺህ ፓውንድ ሳምንታዊ ደሞዝ ከማንቸስተር ዩናይትድ ይከፍለዋል። ይሄ ማንቸስተር ዩናይትድ ወጪ ለመቀነስ ከሚያስበው ሀሳብ አንጻር ለዚህ ተጫዋች 350 ሺህ ፓውንድ በየሳምንቱ እየከፈሉ መቀጠል የማንቸስተር ዩናይትድ ምርጫ እንዳልሆነ ይታወቃል። በእርግጥ ተጫዋቹ ከማን ዩናይትድ ጋራ ገና የአንድ አመት ቀሪ ኮንትራት አለው። ይህንን ቀሪ ኮንትራት ለማስከበር ማንቸስተር ዩናይትድ ይፈልጋሉ ይመርጣሉ፣ ወይስ ከአልናስር ጋር ተደራ ተቆጣጥሮ ተጫዋቹ ወደ ሳዑዲ ፕሮ ሊግ እንዲሄድ ና ቢያንስ ከዝውውሩ ጠቀም ያለ ገንዘብ የማይገኝም እንኳን ቢሆን በየሳምንቱ ያለበትን የ350ሺ ፓውንድ ደሞዝ የመክፈል ዕዳ መገናገል መገላገል እንደ ትልቅ ስኬት አይቆጠርም ወይ የሚል ጥያቄን የሚያነሱ ሰዎች አሉ። ስለዚህ ማንቸስተር ዩናይትድን በ2022 የተቀላቀለው ካዚሜሮ ለተጫዋቹ የቀረበው ሳምንታዊ የደሞዝ ክፍያ የካዚሜሮን ልብ ያማለለ ስለመሆኑም እየተነገረ ይገኛል። ማንኛውም በዚህ ሰዓት ወደ እናንተ ልናደረሳቸው ያሰብናቸው ዋና ዋና መረጃዎች የስካሁኑን ይመስላሉ። ደግሞ አዳዲስ ነገሮችን እንዳገኘን መልሰን እናገኛችኋለን። ይህንን ቻናል ሸግር ስፖርት ዊዝ አበበ ግደይ የሚለውን የኛ የዩቲብ ቻናል ሰብስክራይብ አድርጎት ሊንኩ ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋራ መድረስ እንዲችሉ ሆን ቀጥሎ እንላለን። ለስካሁን ድጋፍ እናመሰግናለን። ሰላም ለእናንተ ይሆን ኢትዮጵያ።